ወይኔም ይወጣላት ላ አይኔን የቀረ አይኔን የቀረ ሊያጠፋ እኮ ነው። ግጠም ገጥመሃል የሚለው አይኔ መነጽር እንዲለብስ አረገኝ። አትሁኝ ውዶች፣ አትሁኝ፣ አትሁኝ እያልኩ እኮ ነው

እየተጫወተ አዲያ እየተጫወተ ምን ሁኝ ነው የምትሉኝ እኔ